ሰላም እዝነቱና በረከቱ በእናንተ ላይ ይሁን፣ ውድ ተመልካቾቻችን። እንሆ ዛሬ አላህ ስብሓነሁ ወተዓላ ሙስሊሞችን ከረዥም ችግርና ከረዥም ስቃይ በኋላ ድልን ያጎናጸፋቸው ቀን ላይ እንገኛለን። ረሱል ላ ስለም ከመካሓያታቸው ጀምሮ ረዥም የስደት የመደባበቅና የሂጅራ ጉዞ ነበራቸው። መጀመሪያ አካባቢ ሶሓቦቻቸውን ወደ መዲና ወደ ሀበሻ ልከዋል። ከዛ በኋላ ራሳቸው ሶሓቦችን ቀድመው ከላኩ በኋላ ራሳቸው ወደ መዲና የሄዱበት ሁኔታ ነው ያለው። ወደ ሀበሻ ከአንድም ሁለት ጊዜ ስደቶች እንዲደረጉ ሆኗል። በጣም ብዙ ሶሓባዎች በጣም ተሰቃይተው የሞቱም ሶሓባዎች አሉ። ልክ እንደ እነ ሱመያ አይነት እህቶች የአሴር ቤተሰብ በአጠቃላይ በጣም ብዙ አዛ ተደርጓል። ሌሎችም እነቢላልን ጨምሮ ብዙ ሶሓባዎች በዚህ ጉዞ ውስጥ በጣም ብዙ መሰናክሎች ገጥመዋቸዋልና፣ በስተመጨረሻ ግን መዲና ከደረሱ በኋላ መዲና ውጤታማ ሆነው የመጀመሪያው ጦርነት ከ ሙሽሪኮች ጋር የሚካሄድበት ነው። እንግዲህ ሙሽሪኮች ረሱል ስላ ስለም በበድር ጦርነት ላይ ጦሩን በዚህ ቀን ወደ ጦርነት ለመግባት አልነበረም። በነገራችን ላይ ይሄ ረመን 17 በፈትሁል መካ ቀንም ረመን 17 ቀን ላይ መንገድ ላይ ነበሩ፣ መካን ለመክፈት ማለት ነው። ይህ ቀን የበድር ጦርነት ቀን ብቻም ሳይሆን መካ መጨረሻ ላይም መካን ረሱ ስላ ስለም ሲከፍቱም ረመዳን አስራ ሰባትን መንገድ ላይ ነበር ያሳልፉት። ከዛ ከሆነች ኤሪያ ተነስተው ወደ መካ የሚደርሱበት ሰዓት ላይ ረመዳን አስራ ሰባትን እዛው መንገድ ላይ አሳልፈው ነበር። እና የበድር ጉዟቸው ላይ ግን ረሱል ስላ ስለም ወደ በድር ጦርነት አስበው አልነበረም የሚወጡት ምክንያቱም የአቡ ሶፊያን የንግድ ቅፍለቱን ይዞ ሲያልፍ ሶሃቦቹ ያዩትና ተመልሰው ወደ መዲና ይመጡና ለሮስላ ሰለም ይነግሯቸዋል። እና አቡሶፊያን እኮ በጣም ብዙ የሆነ ንብረትን ይዞ እያለፈ ነው ብሎ ሲነግሯቸው እንደሚታወቀው ሮስላ ሰለም ወደ ስደት ከመውጣታቸው በፊት እሳቸውም ሆነ ሶሃቦቹ መካ ላይ ቤት ንብረት የነበራቸው ሀብት የነበራቸው ሰዎች ነበሩ። እና እነዛን ሁሉ ንብረቶቻቸውን ቁረሾቹ ወርሰዋል። ወርሰውታል፣ ሙሽሪኮቹ ማለት ነው። እና ይህንን የሚያገኙበት ጥሩ አጋጣሚ ነው ብለው ስላሰቡ ወደ ሶስት መቶ አስር የሚሆኑ ሰሓቦችን ይዘው አንድ ግመል ለሁለት እየተፈራረቁ እየጋለቡ ነው ወደ ቦታው ወደ በድር የመጡት ማለት ነው። እና በሚመጡበት ሰዓት ግን አቡ ሱፊያን መረጃው ደርሶት ስለነበረ መንገድ አሳብሮ ያመልጣል ማለት ነው። አቡ ሱፊያን እንዳመለጠ መካ ሰዎች ረሱ ላ ስለም ቅፍለቱን ሊያጠቃ እንደነበረ ልክ አቡሱፊያን ሲያቅ ሰው ልኮባቸው ስለነበር፣ ልክ ሲያመልጥም አምልጫለሁ ተመለሱ ብሎ ሰው ላከባቸው። ነገር ግን እና ባጀህል ሊመለሱ አልፈለጉም። ደግሰን እዛው እየጠጣን እየተዝናናን፣ አረቦችም የኛን ለጦርነት መውጣት ሳያውቁ ሳያወሩልን ወደ ቤታችን አንመለስም ብሎ ሙሉ ጦሩ ኦልሞስት ወደ አንድ ሺ ሶስት መቶ አካባቢ ጦር ይዘው ነው የሙሽሪኮቹ ወደ በድር የመጡት ማለት ነው። ነገር ግን መሀል ላይ አቡ ሱፊያን መመለሱን መረጃ ሲደርሳቸው አንዱ ጎሳ ወደ ሶስት መቶ አካባቢ የሚሆኑት ተገንጥለው አቡ ሱፊያን ካመለጠ እኛ መሄድ አይጠበቅብንም የሚለው ሀሳብ ተነስቶ በመከፋፈላቸው የተነሳ ሶስት መቶዎቹ ይመለሳሉ፣ አንድ ሺህ አካባቢ የሚሆኑት ወደ በድር ይሄዳሉ ማለት ነው። እና በድር ጦርነት ላይ ለየት የሚያደርገው ነገር ምንድን ነው? አንደኛ የመጀመሪያ ጦር ነው። ሶስት መቶ አስር ለአንድ ሺህ ነው የተጋጠሙትና በዛ ቀን በሰውኛ ካልኩሌሽን ይህን ያህል ሰው በጣም የተደራጀ ተዘጋጅቶ የመጣ ስንቁን ትጥቁን ይዞ የመጣ በአጀብ በብዙ ሰራተኛ የሚታጀብ ሰውና እዚህ ጋር በቅጡ ያልተደራጀ የሆነን ንብረት ማርኩ ለመመልስ የወጣ ሰው ጋር እኩል መጋጠም በጣም የማይገናኝ ነገር ነው። ነገር ግን ሶሓቦቹ በጣም ፈርተው ነበር። አላህ ሱብሓነሁ ወተዓላ የበድር ቀን በጣም ብዙ ነገር ውለታን እንደዋለላቸው ላይ ነግራቸዋል እና ከጦርነቱ በፊት ዝናብ እንደዘነበ ያ ዝናብ ደግሞ መሬት እንደተያያዘች ና ሙሽሪኮቹ እንዳይንቀሳቀሱ እንዳደረጋቸው ሙእሚኖቹን ደግሞ የዝናብ መዝነብ እንዲረጋጉና በጣም ስቴብል እንዲሆኑ እንዳደረጋቸው ውለታ እንደዋለላቸው ሁሉ አላ ስብን ታላ በቁርአን ላይ ይገልጻል ና የበድር ቀን አላ ስብን ታላ ዝናብን ቀድሞ በማዝነብን ብቻ አይደለም፣ መላይካዎች እንዲወርዱ አድርጓል። አላ ስብን ታላ መላይካዎች ወርደው እንዲዋጉ አድርጓል ና በእርግጥ በሰው ብቻ የተደረገ ጦርነት ነበር አልነበረም። እና ያን ቀን ሀምዛ በሚገርም ጀብድ በሚገርም የጦር አሰላለፍ ሙሽሪኮችን በጣም በትንሽ ቁጥር ያንን ሁሉ ሙሽሪኮች አሸንፈው ድል የተቀናጁበት ቀን ነበር እና በዚህ በበድር ቀን እንግዲህ ረሱ ላ ሰለም ትልቅ ድል ያደረጉበት እንደዚሁም እስልምና ከዚህ በኋላ ቀጥ ብሎ ራሱን ችሎ የራሱ ጦር ኖሮት ቀጥ ማለቱን ያሳዩበትና እየተሽለኮለኩ እየተደባበቁ ይኖሩበት የነበረው አካሄድ ወደ ድርድር እንዲመጣ ምዕራፉን የከፈተበት ሌላኛው ምዕራፍ ነው ማለት ነው እና ዛሬ ረመን 17 ረሱል ስ ሰለም ጦርነት ላይ የጸና ጦርነት ላይ የነበሩበት ቀን ነው። አይታችሁ ከሆነ በረመዳን ላይ በጾም ሂደት ውስጥ ብዙ ጦርነቶች ብዙ ይከናወኑ የነበሩ ጦርነቶች ከረመዳን ጋር በጣም የተያያዘ ነገር አላቸው። አላህ ስብሃነሁ ወተዓላ ነቢዩን ስለ ላ ስለም ከመጀመሪያ ጀምሮ ሲያዛቸው ቁም ፈአንዜር ብሎ ሲነግራቸው ከቤተሰቦቻቸው ጋር እንዲያስጠነቅቁ ሲነግራቸው ፈስተዒኑ ቢሰብር ወሰላ ይላቸዋል። በሰብርና በሰላትም ታገዝ ይላቸዋል። ጾምን ራሱ እንደ ማገዣ አድርጎ ሰላትን እንደ ማገዣ አድርጎ አላህ ሱብሓነሁ ወተዓላ ያመጣልና ቁዋውን የበለጠ ፓወር ኖሮን የበለጠ እንድንሰራ እንጂ ጾመኛ መሆን ተሸፋፍነን እንድንተኛ እንድንደክም አይደለም። ረሱል ላ ሰለም አስተምረው ኖረውበት ያለፉት ማለት ነው። እና ይከናወኑ የነበሩ ብዙ ወዘዋዎችን እናያለን። ፈትሑል መካን ጨምሮ ባለፈው እንዳነሳሁላችሁ ረመዳን አስር ላይ ነው የተነሱት ፈትሑል መካ ለማድረግ ወደ ረመዳን አስራ ሰባት መንገድ ላይ ነበሩ። ወደ መካ እያቀኑ ነበር እና እነዚህ ጊዜያቶች የጥንካሬ ወደ አላህ የመመለሻ ጠንክሮ በርትቶ የመስሪያ ጊዜያቶች እንጂ የመድከሚያ ጊዜያቶች አለመሆናቸውን በዚሁ አጋጣሚ የምናነሳበት ነው። እንግዲህ ለዛሬ የሚኖረን የረመን ጥቅላችን አንድ ዱአ ወደ እናንተ እናነሳላችኋለን። አላሁማ ላ ሰህላ ኢላ ማጃአልተሁ ሰህል

ነገሮችን ማቅለል ትችላለህ፣ ጌታችን ሆይ የሚለውን ዱአ እንግዲህ ለዚህ ሳምንት ለበድር በድላችን ላይ የበለጠ ደግሞ እኛ ወደ ድል እንድንሄድ ነገሮች ከፊት ለፊታችን ያሉ መሰናክሎች ያለንበት ሀል ያለንበት የዱኒያ ውጥንቅጡ እንዲገራልን ይህን ዱአ ለዚህ ለዚህ ለሁለት ቀናቶች ወይም ደግሞ ለዚህ ሳምንት የምጋብዛችሁ ይሆናል። የአላህ ሰላም በእናንተ ላይ ይሁን።